ትሞታለህ እና ቤትህን አስተካክል። ንጉሥ እስቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማራል፣ ለጆሮ የሚከብድ ቃል ጥሎበት ወጣ፣ ትሞታለህ እና ቤትህን አስተካክል። ነቢዩ ይህን ብሎት ከወጣ በኋላ እስቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማው አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ አዙሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይልሃል፣ ጸሎትህን ሰምቻለሁ፣ እምባህን አይቻለሁ። በዕድሜ ላይ አስራ አምስት ዓመት ጨምሬ ይልሃለሁ። እስቅያስ ቤትን አስተካክል ከተባለ በኋላ ፊቱን አዝሮ ከማልቀስ በቀር ምንም አላደረገም? እስቅያስ ሆይ ከአልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎች መመሪያ ሳትሰጥ የምታስተካክለው ቤት እንዴት ያለ ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ አስራ አምስት ዓመት ያስጨምረልህ ምን አይነት ማስተካከል አድርገ ነው? ለእኛም ንገረንና ዕድሜ እናስጨምር። እስቅያስ ከአልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤት ይስተካከላል። እግዚአብሔር እንደሆን ትሞታለህ ቢል ሞትን አይፈልግም እርሱ ከኃጢአት እንጂ ከአንተ ጋር ጽብ የለው። በውኑ ኃጢአተኛ የሞት ዘንድ እፈቅዳለሁን ይላል ጌታ እግዚአብሔር፣ ከመንገዱ ሲመለስ እና በሕይወት ይኖር ዘንድ አይደለምን ይላል ማኃሪው እርሱ ትሞታለህ የሚል መኖርህን ፈልጎ ነው አንዴ ብያለሁ ብሎ አይጨክንብህም። በንስሐ ትመለስ እንጂ ምሬያለሁ ለማለት ይቸኮላል። አሁን ትሞታለህ ብየው አሁን ትድናለ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኃጢአትንም ወደ ጥልቁ ይጥለዋል። በጎ እንድትሰራም እድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀን ፈተናም ድል መንሻው ጊዜው አሁን ነው። ሕዝቅያስ በደቂቃ እንባ ምሕረት አግኝቶ እድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኝ ይሆን? ወዳጄ አንተም ተነስና በዚህ ወር ቤትን አስተካክል እንደ እስቅያስ ፈጣሪ ይጠብቀሃል። የተቀየምከውን ይቅርበል፣ የበደልከውን ካስ፣ የሚበቀልን የማይተኛ ጠላትን ዳቢሎስን ተፈቀለው። የአብይ ጾም የወንጌል ምንባብ ስለ ዳቢሎስ ፈተና ሶስት ወንጌላት የተናገሩትን ስናስተውል ሶስት አይነት ጥቅሶች እናገኛለን። አርባ ቀን ከዳቢሎስ ተፈተነ። በምድር በዳም ከሰይጣን የተፈተነ አርባ ቀን ሰነበተ የሚሉት ቃላት ጌታችን አርባውንም ቀን መፈተኑን ያሳያሉ። አርባ ቀንና አርባ ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ እንዲ ያለው የሚለው ደግሞ ከጾሙ በኋላ የቀረቡለትን ሶስት ፈተናዎች የሚያሳየው ነው። ሶስተኛው ጥቅስ ደግሞ ከተፈተኑ በኋላ ያለው ሲሆን ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። ዳቢሎስ ፈተናውን ቢጨርሰም የሚተወው ለጊዜው እንጂ መፈተኑን አያቆምም። የዳቢሎስ ፈተና ስልት ይቀያይራል ያይራል እንጂ ይቀጥላል። አቢ ጾም ዳቢሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግ ነው ፈተና በሌላ ጊዜ አናደርገውም። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በአቢ ጾም የተኛ ክርስቲያን መቼም አይነቅም። ከነስሙ ሁዳዴ ሰፊ እርሻዬ የምንለው ይህ ጾም ለነፍሳችን ብዙ ዘር የምንዘራበት፣ አጋንንት መድረሻ የሚያጡበት ጾም ነው። አብይ ጾም ያልተገራ አንደበት መቼም አይገራም። በአብይ ጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ጸሎት አይወጣም። ወዳጄ ከቁስል የምትፈወስበት ወር እንደደረሰ ወቅ አንተስ ብትሆን ልትላቀቀው እየፈለክ ያቃተ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር ግን አደርጋለሁ። ምንኛ ጎስቋላ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብለ ምርር እንድትል ያደረገ ሀጣት የለም። እንግዲህ አውስወቀው ይህ አይነቱ ወገን ያለ ጾምና ጸሎት አይወጣም። ይህ ጾም ቁስል የሚሻርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ እስቂያስ በዚህ ወር ቤትህን በንሳ አስተካክል።